ዛሬ በቦሴ ማድ ጥቅል ጎመን እንሰራለን። ተወዱታላችሁ፣ እስከ መጨረሻው ውዩት አብረን እንስራ። በመጀመሪያ ድስት ጣድኩኝ ዘይት አደረግኩ። ዘይቱ ሞቅ ሲል ሽንኩርትና ካሮት አደረግኩኝ። በዚህ መልኩ የተከተፈ ነጭ ሽንኩርትና ዝንጅብል አደረግኩኝ። ከዛ አንድ ላይ እንደዚህ አበሰልኩኝ። ቆንጆኑ ከበሰለ በኋላ ጎመን አደረግኩ። ጎመኑን ትንሽ በጨው ዘፍዝፌ አስቀምጨው ነበረ። ከዛ እንደዚህ አድርጌ አደረግኩኝ፣ አበሰልኩኝ። አንድ ላይ እንዲህ በምታዩት መሰረት ቆንጆኑ እየበሰለ ነው። ከዛ እንደዚህ ከበሰለ በኋላ እርድ አደረግኩ። እርድ የሚበቃኝን ያክል አደረግኩኝና እንደዚህ አቀላቀልኩኝ። ከዛ ድንች አደረኩኝ ከዛ ድንቹ ጋርም አንድ ላይ አበሰልኩኝ። በጣም ቆንጆ ነው፣ ትወዱታላችሁ። ስሩት። እናንተስ እናንተስ? ከዛም በኋላ እንደዚህ አድርጌ አበሰልኩኝ። በደንብ ከበሰለ በኋላ እንድያውን የተፈጨነ ሽንኩርትና ዝንጅብል፣ ሮዝመሪ እና በሶ ብላ እና ቀይ ሽንኩርት የተፈጫ አደረግኩኝ። ከዛ በዚህ መልኩ ቀላቀልኩኝ። ትንሽ ጨው አደረኩ፣ ያው የሚመቀኝ ነው ያክል ማለት ነው። ከዛ ጨው አደረኩና እንዲህ አበሰልኩኝ። በመጨረሻ ቃሪ አደረግኩኝ። ቆንጆ ነው፣ ሞክሩት። ዩቱብ ደግሞ ከፍቻ አለው፣ ባዩ ላይ አለ፣ እየገባችሁ ሰብስክራይብ አድርጉልኝ። አመሰግናለሁ። ባይ